ዓለማችን የምድር ይዞታ ውስጥ ሰባ በመቶ የሚሆነው በውሃ የተገነባ ነው። አብዛኛው ውሃ በውቅያኖሶች ትልቅ ሚና ይጫወታልም ተብሏል። በቂ ውሃ ከሌለ የሰው ልጅ የውሃ ጥምን ከመጋፈጥ ባለፈ ትክክለኛ የንጽሕና አጠባበቅ ጦት ለበሽታ መስፋፋት ይዳረጋልም ተብሏል። የዓለም ጤና ድርጅት እንደሚለው በአውሮፓውያኑ 2025 ከምድራችን ነዋሪ ግማሽ ያህሉ የውሃ እጥረት ባለባቸው አካባቢዎች የሚኖር ይሆናል ሲል በመረጃው ያሳያል። አሁን ያለው የንጹህ ውሃ አቅርቦት እየጨመረ ካለው ዓለም አቀፋዊ ፍላ ፍላጎት ጋር እኩል ሊጓዝ አለመቻሉም እየተገለጸ ይገኛል። በዓለም ላይ ያለው ውሃ በተመጣጣኝ ሁኔታ ስለማይገኝ ጥቅም ላይ ሊውል የሚችል ውሃ ለማውጣትና ለማጓጓዝ ከባድ መሆኑም እየተገለጸ ይገኛል። የህዝብ ቁጥር መጨመር፣ የከተሞች መስፋፋትና የአየር ንብረት ለውጥ የውሃ እጥረት እንዲሁም ብክለትን በማስተካከል ያለውን ችግር የበለጠ አባብሶታልም ተብሏል። ውቅያኖስ የፕላኔቷን ሰባ በመቶ የሚሆነውን ክፍል ሲሸፍን የአየር ሁኔታን ከመቀነስ እስከምንተነፍሰው ኦክስጅን ለማምረት የምንበላውን ምግብ ከማምረት ጀምሮ የምና ያመነጨውን ትርፍ ካርበን ዳይኦክሳይድ እስከ ማከማቸት ድረስ ለሰው ልጅ ብዙ አገልግሎቶቹንም እየሰጠ ይገኛል። ነገር ግን የግሪን ሀውስ ጋዝ ልቀት መጨመር በውቅያኖስ ሙቀት ለውጥ እና የበረዶ መቅለጥ ምክንያት የዓለምን ስነ ምዳር አደጋ ላይ መጣሉ እየተገለጸ ይገኛል። መሬት ላይ በአጠቃላይ ካለው ውሃ መጠን 97 ነጥብ 5 በመቶ የሚገኘው በውቅያኖስና በባህር ሲሆን በጣም ጨዋማ መሆኑ ደግሞ ለሰው ልጆች የምግብና መጠጥ ግልጋሎት ውስጥ እንዳይገባ አድርጎታል። ሁለት ነጥብ አምስት በመቶ የሚሆነው ደግሞ ንጹህ ውሃ እንደሆነ ይነገራል ይኖርለታል። ይህም የሚገኘው በግግር በረዶ መልክ ሲሆን 0.8 በመቶ የሚሆነው ደግሞ በከርሰ ምድር በወንዞችና በሐይቆች ውስጥም ይገኛልም ተብሏል። ታዲያ ዓለም ካላት የውሃ መጠን ከአንድ በመቶ በታች የሆነውን ውሃ የሰው ልጅ ለመጠጥ ለመስኖና ለኢንዱስትሪ እንዲሁም ለኃይል ምንጭነት ይጠቀምበታልም ተብሏል። ይህ ማለት ከወንዞች የሚገኝ ውሃ ለመስኖ የሚውለው ከዝናብ የሚገኘውና በከርሰ ምድር ውስጥ የሚገኘው ውሃ እንደማለት ነው። የተባበሩት መንግስታት የቅርብ ጊዜ ጥናት እንደሚያሳየው ከሆነ በዓለማችን በኢንዱስትሪ እድገት ማግኘትና በህዝብ ብዛት መጨመር የተነሳ አለማችን በ250 ከፍተኛ የውሃ እጥረት እንደሚያጋጥማት በመረጃው ይጠቅሳል። ውሃ ጥንቃቄ ከማይደረግላቸው የተፈጥሮ ሀብቶች አንዱና ዋነኛው ሲሆን ከቤት ውስጥ አገልግሎት አንስቶ ለእርሻውና ለኢንዱስትሪው ፍጆታ ያለቅድ ስራ ላይ የሚውለው ውሃ ተገቢው ጥንቃቄ ካልተደረገለት ቀስ በቀስ እጥረት ሊያጋጥም እንደሚችል የዘርፉ ተመራማሪዎች ጥናት ያመላክታል። ሰባት ቢሊዮን ለደረሰው የዓለም ህዝብ መሰረታዊ የሆነው ህይወት አለምላሚ ውሃ ከምንጩ በሚያርፍበት ከፍተኛ የተፈ ተፈጥሮና ሰው ሰራሽ ምክንያት ለችግር መጋለጡ ይታያል። ጥናቶች ከወዲሁ እንደሚያመለክቱት እንደ ልብ ያለ ዋጋ በየወንዙና ባህሩ የሚፈሰው ውሃ ከአመታት በኋላ እንደተፈለገ ሊገኝ ከማይችሉ የተፈጥሮ ሀብቶች ተርታ ሊገባ እንደሚችል በተደጋጋሚ ሲነገር ይደመጣል። በኢትዮጵያም ለመጠጥ ውሃና ለመጠጥ አገልግሎትም ጥቅም ላይ የሚውሉ ወንዞች፣ ሐይቆች እና የከርሰ ምድር ሀብቶች ቢኖሯትም በአግባቡ መጠቀም ላይ ክፍተት እንደሚስተዋል መረጃዎች ይጠቁማሉ።